የኢትዮጵያ ቀይ መስቀል ማህበር በደብረ ብርሃን ከተማ ጊዜያዊ መጠለያ ተፈናቅለው ለሚገኙ ዜጎች ከ4 ሚሊዮን ብር በላይ ግምት ያለው የምግብ ነክ ቁሳቁስ ድጋፍ አደረገ። የተፈናቃዮች ቁጥር ከዕለት ወደ ዕለት እየጨመረ መሆኑን የተናገሩት ተፈናቃዮች በቂ የሆኑ መጠለያና የምግብ አቅርቦት ባለመኖሩ ጉዳዩ አሳሳቢ ስለመሆኑ ተናግረዋል። ለዓለም ላይ ከሆን ዝርዝር ዘገባ አዘጋጅቷል። ከኦሮሚያ ክልል በተለይም ከወለጋ ዞኖች ተፈናቅለው ደብረ ብርሃን ከተማ የሚገቡ ወገኖች ቁጥር በየዕለቱ እየጨመረ ይገኛል። በዚያው ልክ ድጋፍ የሚያደርጉ ረጅ ድርጅቶች የሚያደርጉት ድጋፍ መቀዛቀዝ እያሳየ ስለመሆኑ ተፈናቃዮች ይገልጻሉ። ይሁን እንጂ የኢትዮጵያ ቀይ መስቀል ማህበር ለተፈናቃዮቹ የምግብ ነክ ድጋፍ አድርጓል። የኢትዮጵያ ቀይ መስቀል ማህበር የሰሜን ሸዋ ቅርንጫፍ ጽህፈት ቤት ኃላፊ ዳምጠው ምሻው ድጋፉ አራት ሚሊዮን ብር ዋጋ ግምት እንዳለውም ተናግረዋል። ዛሬ እዚህ ቻይና ካምፕ ላይ ለተፈናቀሉ ዜጎች እገዛ እያደረግን ነው። የምግብ ነክ የሆኑ ቁሳቁሶችን ነው እየሰጠን ያለ ነው። 370 ኩንታል ስንዴ ዱቄት፣ 1225 ሊትር የምግብ ዘይት ነው እየሰጠን ያለ ነው። አጠቃላይ ለ2500 ሰው ይደርሳል ብለን ነው ያሰብ ነው አሁንም እየሰጠን ያለ ነው። በዚህ አግባብ ነው ተፈናቃዮቹ አሁንም ከፍተኛ ድጋፍ የሚያስፈልጋቸው እንደሆነ የተናገሩት አቶ ዳምጠው ለዚህም የኢትዮጵያ ቀይ መስቀል ማህበር ባለው አቅም ድጋፉን እንደሚቀጥል ተናግረዋል። ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ ነው ያሉት። የመጠለያ ድጋፍ ይፈልጋሉ፣ የምግብ ድጋፍ ይፈልጋሉ፣ ምግብ ነክ ያልሆኑ ቁሳቁሶች ይፈልጋሉ። ስለዚህ ሰፊ የሆነ የሰብአዊ ድጋፍ ጋፕ ነው ያለባቸው። ስለዚህ ይሄን መድፈን ያስፈልጋል ማለት ነው። እንግዲህ ዛሬ የሰጠነው ከ4 ሚሊዮን ብር በላይ የሚገመት ምግብ ነክ የሆኑ ቁሳቁሶች ነው የሰጠነው። በቂ ነው ብለን አናምንም። ነገር ግን አጠቃላይ ካለው ተፈናቃይ አኳያ በየጊዜው ከ በብሔራዊ ማህበር ደረጃ በክልል ደረጃ እና አጋር አካላትን በማስተባበር ድጋፍ የምናደርግበት ሁኔታ ይኖራል ማለት ነው። ወደ መጠለያ ጣቢያ የሚገቡ የተፈናቃዮች ቁጥር እየጨመረ እንጂ እየቀነሰ አይደለም ይላሉ። ይህ ደግሞ ከሚደረገው ድጋፍ ጋር አልተመጣጠነም ብለዋል። በተለይም የመጠለያ ችግር አሁን ላይ ፈተና ሆኖብናል ይላሉ። ቀን በቀን ሰው እየጨመረ ነው የሚሄደው፣ ከዛ ተስፋው እየተሟጠጠ የከፋ ነገር እያየ ቀን በቀን እየገባ ነው። ማታም ገብቷል በብዛት ሰው። ከብዛቱ አንጻር እናንተ ያመጣችሁት ድጋፍ በጣም ትልቅ ነው፣ ግን ከዛ በላይ ስለሆነ ህዝቡ ማለት ነው አሁንም ትልቅ ነገር ይፈልጋል ህዝቡ እየበዛ ነው የሚመጣው በጎ አድራጎቶች በጣም ነው እናመሰግነው ራቁታችንን ወተን ይሄ ልብስ ለብሰን በልተን መጠለያ ተሰቶን እያደርን ነው በጣም ከምንም በላይ እናመሰግናቸዋለን ግን አሁንም ቢሆን ትልቅ ነገር ይጠብቃል ህዝቡ አሁንም እየመጣ ነው እየመጣ ነው ምንም የተሻለ ነገር ስላልተደረገ ምንም ስራ እየተበላሸ ነገር ስለሆነ አሁንም እየገባ ነው ምንም ማድረግ አይቻልም በተቻለ ሁሉም ሰው እንዲረባረብልን ያው ጥሪ ብታደርጉልን አዛውንቶች የወጉ ቀርቶባቸው ያለው ጧሪ ቀርተው ህጻናትም ከትምህርት ቤት ርቀው እናቶችም በልጆቻቸው መራብና መራቆት እያዘኑ ተቀምጠዋል ነገ ሌላ ቀን ነውና መፍትሄ ለነገው ቀናችን ይላሉ አሁን የኛ ህጻናቶች አሉ ትምህርት ካቋረጡ ዓመት ከስድስት ወር ነው አዛውንቶች በሙሉ ምኝታ ላይ ያገኙ አልቻሉም በሙሉ ቃል ለህክምና ሊያገኘ አልቻሉም። ከብዛቱ አንፃር ነው። ሁሉም እየተረባረበ ነው። እንኳንም እርሜ እስጥልኝ፣ እንኳንም ደግሞ አንዳንዴ ከዚህ ማህበረሰብ፣ ከዚህ ወገን እንኳንም ተፈጠርኩ ብያለሁ እዚህ ከደረስኩ በኋላ ማለት ነው። ተፈናቃዮቹ በተለይም በዝናብ ወቅት ያለው ፈተና ከፍ ያለ በመሆኑ አስፈላጊው ድጋፍ እንዲደረግላቸው ጥሪ አቅርበዋል።